ሰላም ውዶች፣ እንዴት ናቸው? የጌታ ጸጋና ሰላም ከሁላችን ጋር ይሁን። እስቲ ይህ ኢየሱስ አብም ወልድም ነው የሚለው ወገናችን የሚናገረው ነገር ሰምተን እንመለስ። ኢየሱስ ወልድ ብቻ አይደለም። ሌላ መጽሐፍ ካልመጣ በስተቀር ይህን መጽሐፍ ይዘን ኢየሱስን ወልድ ብቻ አድርጎ ማስቀመጥ አይቻልም። አብም ነው። የዘላለም አባት ማለት አብ ነው፣ ሌላ የለም። ወንድማችን ሁለት ክሌሞችን ያነሳል። የመጀመሪያው ይህንን መጽሐፍ ይዘን ኢየሱስ ክርስቶስን ወልድ ብቻ ማድረግ አንችልም፣ አብም ወልድም ነው በማለት ይናገራል። ሁለተኛ ደግሞ ኢሳያ ዘጠኝ ስድስትን በመጥቀስ የዘላለም አባት የተባለው ኢየሱስ ስለሆነ ኢየሱስ አብ ነው ማለት ነው የሚል ሎጂክ ሲሰራ እንመለከተዋለን። ታዲያ መጽሐፍ ቅዱስን ስንመለከት ወንድማችን ከሚለው በተቃራኒ ቆሙ እናገኘዋለን። ሁላችንም እንደምናውቀው በዘመናችን ካሉ ነገረ ክርስቶሳዊ ኑፋቄ ካለባቸው ትምህርቶች መካከል ራሳቸውን የሐዋርያት እምነት በማለት የሚጠሩት የሐዋርያዊት ቤተ ክርስቲያን በማለት የሚጠሩት ወገኖቻችን ይገኙበታል። ለማንኛውም ግን እስቲ የወንድማችን የሚናገራቸውን ነገሮች በመጽሐፉ ሐሳብ መሰረትን መርምራቸው። ወደ መጀመሪያው ክሌም ስንመጣ መጽሐፍ ቅዱስን ሪሊ ስንገልጠው ኢየሱስን አብም ወልድም ነው ይለናል ወይስ ደግሞ ወልድ ብቻ ነው ይለናል? እንግዲህ ከወንድማችን በተቃራኒ መጽሐፍ ቅዱስ በግልጽ እንደሚናገረው ኢየሱስ ክርስቶስ በአብ የተላከ እግዚአብሔር ልጅ እንጂ አብ አይደለም። ኦኬ። ይህንን ለመረዳት እንግዲህ ጠለቅ ብለን መጽሐፉን ማየት ብቻ በቂ ነው ብዬ አስባለሁ። ለምሳሌ ጌታ ኢየሱስ ክርስቶስ የላከው አብ መሆኑን በመጽሐፍ ቅዱስ በወንጌላት በተለያዩ ስፍራዎች ሲናገር እንመለከታለን። ኢየሱስ ክርስቶስ አብ ነው ያሉ ወገኖቻችን ኢየሱስ በአብ ተላከ የሚለውን ነገር ተመልክተው አብ ራሱን ላከ ሊሉ ይገደዳሉ ማለት ነው አብ ራሱን ላከ ካላልን በስተቀር ኢየሱስ ክርስቶስ በአባቱ የተላከ የእግዚአብሔር ልጅ ነው የሚሆነው ማለት ነው እንግዲህ ወደ ሐዋርያው ጴጥሮስ ንግግርም ስንመጣ ጌታ ኢየሱስ ክርስቶስ የሰው ልጅ ማን እንደሆነ ትላላችሁ በማለት ሲጠይቃቸው ጴጥሮስ ሲናገር እንመለከተዋለን እሱም ደግሞ ምን ይለዋል አንተማ የእግዚአብሔር ልጅ ክርስቶስ ነህ በማለት ሲናገር ነው ያለ ስለዚህ ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንጂ አብ አይደለም ማለት ነው እንደዚሁም ደግሞ በሌሎች ስፍራዎች ላይ ኢየሱስ ክርስቶስ ሲጸልይ እናገኛለን። ለምሳሌ የዮሐንስ ወንጌል ምዕራፍ 17 ላይ ስንመለከት ኢየሱስ ክርስቶስ በጣም ድንቅ ጸሎት ይጸልያል። እሱም ደግሞ ምንድን ነው? እውነተኛ አምላክ ብቻ ይሆን ካንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት የሚል ጸሎት ነው። እነዚህ ወገኖቻችን ኢየሱስ ክርስቶስ አብ ነው ካሉ ኢየሱስ ወደ ራሱ ጸልየ ለማለት ይገደዳሉ። ምክንያቱም አብም ወልድም ከሆነ ሊጸልይ የሚችለው ወደ ራሱ ራሱ ነውና ማለት ነው። ነገር ግን ኢየሱስ ክርስቶስ አብ ስላልሆነ በአባቱ የተላከ የእግዚአብሔር ልጅ ስለሆነ ወደ አባቱ በተደጋጋሚ ሲጸልይ እንመለከተዋለን ማለት ነው። እንግዲህ በጣም በጥቂቱ እነዚህን ነገሮች በማንሳት ብቻ ኢየሱስ ክርስቶስ አብ አለመሆኑን እንደዚሁም ደግሞ በአባቱ የተላከ የእግዚአብሔር ልጅ ብቻ የመሆኑን ጉዳይ መመልከት እንችላለን። ወደ ሁለተኛው ሀሳቡ ስንመጣ ኢየሱስ የዘላለም አባት ተብሎ ተነግሯል በትንቢት እና ስለዚህ አብ ነው ማለት ነው ለሚል ሀሳብ ያምራል። ኢየሱስ ክርስቶስ አብ አይደለም፣ ምክንያቱም ይህም ክፍል ኢየሱስ አብ ነው ለማለት የሚያስችል ምንም አይነት አቋም የለውም። አብያድ ወይም ደግሞ ኤቨርላስቲንግ ፋደር የሚለው ሀሳብ ኢየሱስ ዘላለማዊ መሆኑን የሚናገር እንጂ እሱ አብ መሆኑን የሚናገር አይደለም። ለመሆኑ አብን አብ ስንለው ምን እያልን ነው? አንደኛ ለፍጥረቱ እንደ ፈጣሪነቱ አባት ነው እያለው ነው። አዎ ነገር ግን ከዛ ባለፈ መልኩ የኢየሱስ ክርስቶስ የባህሪ አባት መሆኑን ጭምር እየተናገር ያለ ነው። ሶስተኛ ደግሞ በልጁ በኢየሱስ ክርስቶስ በኩል እኛን ለሱ ልጆች እንድንሆን አስቀድሞ የወሰነን አባታችን ነው ሚያል ያለ ነው። ስለዚህ ኢየሱስ ክርስቶስ አብ አይደለም፣ ነገር ግን ኢየሱስ ለአባቱ ልጆች ያደረገን በደሙ ዋጅቶ ለአባቱ ልጆች ያደረገን የእግዚአብሔር ልጅ ነው ማለት ነው። ኢሳያስ 9፥6ን እንዴት እንፍተው? ኢሳያ 9 6 ስንመለከት ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል በማለት ስለ ኢየሱስ ክርስቶስ ይነግረናል። ይህ መሲሐዊ ትንቢት ማለት ነው። ታዲያ ይህ የዘላለም አባት የሚለው ሐሳብ ኢየሱስ ክርስቶስ ዘላለማዊ መሆኑን መንግስቱም የዘላለም መሆኑን የሚናገር ነው። ኢየሱስ ሲወለድ አይደለም መንግስቱ የጀመረው። ሃልወቱ ሕልውናውም የጀመረው ሲወለድ አይደለም። ከመወለዱም በፊት ራሱ ኢየሱስ ክርስቶስ ዘላለማዊ ነው፣ መንግስቱም የዘላለም መንግስት ነው የሚል ሐሳብ ነው ያለው። ይህ መሲያዊ ትንቢት ይሄንን የያዘ ነው። እስቲ ለምሳሌ ትንቢተ ዳንኤል ምዕራፍ ሰባት እንመልከት። ምዕራፍ ሰባት ቁጥር 13 ጀምሮ እንደዚህ ይላል፣ በሌሊት ራእይ ያየው እነውም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰው፣ ወደፊቱም አቀረቡት ይላል። ቁጥር 14 ላይ ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው፣ ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ይላል። ስለዚህ ይህ የሚወለደው መሲ ግዛቱ የማያልፍ የዘላለም መንግስት ነው። ስለዚህ ኢየሱስ ክርስቶስ አብ ነው እያልን አይደለም። የዘላለም አባት ስንለው መንግስቱ የማይጠፋ የዘላለም መንግስት ነው፣ እሱ ራሱ ዘላለማዊ ነው፣ ዘላለማዊና ገንዘቡ ነው ብቻ እያለ ነው። ለምሳሌ የሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ መልአኩ ለማርያም የነገራትን ስንመለከት ይህንኑ እናገኛለን። አባቱ ይህንን የዳዊትን ዙፋን ይሰጠዋል በማለት ሲናገር እንመለከተዋለንና ስለዚህ ዙፋኑን ተቀባይ ማን ነው ስንል ይህን የዘላለም መንግሥት የተቀበለው የእግዚአብሔር ልጅ የተወለደው የእግዚአብሔር ልጅ ሲሆን ዙፋኑን ሰጪ ደግሞ አባቱ መሆኑን እንረዳለን። ይህም ደግሞ ኢየሱስ ክርስቶስ አብ አለመሆኑን ነገር ግን የዘላለም መንግስት ያለው እንደዚሁም እሱ ራሱ ዘላለማዊ የሆነ የእግዚአብሔር ልጅ መሆኑን የሚያሳየን ሆኖ እናገኘዋለን። ስለዚህ ትንቢተ ዳንኤል ምዕራፍ 9 ቁጥር 6ን ወስደን በምንም አይነት ሁኔታ ኢየሱስ ክርስቶስን አብ ነህ ልንለው አንችልም ማለት ነው ሶ ወንድማችን ቤኪ የተናገረው ነገር በሙሉ ከመጽሐፍ ቅዱሱ ሀሳብ በተቃራኒ የሆነ ሀሳብ ነው። በነገራችን ላይ አሁን ራሳቸውን የሐዋርያዊት ቤተክርስቲያን በማለት የሚጠሩት ወገኖቻችን ያመኑትን እምነት ኢየሱስ ክርስቶስ አብም ወልድም ነው የሚለውን እምነት በሦስተኛው ክፍለ ዘመን ከተነሳው ከዚህ ሞዳሊስቲክ ሞናርኪያኒዝም ከተሰኘው ሰባሌዮሳዊ ኑፋቄ በስተቀር በሌላ ዘመን ትክክለኛ ትምህርት ሆኖ በቤተክርስቲያን ጭምር አናገኘውም። በመሆኑም ኢየሱስ ክርስቶስ አብ አይደለም፣ የእግዚአብሔር ልጅ እንጂ ለማለት እንገደዳለን ማለት ነው።